ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለተ እሁድ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከእኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። በደብሪ ሕዝብ ላይ በተካሄደው ጭፍጨፋ አስመልክቶ የትንሳኤ ሰባ እንደርታ ፓርቲ መግለጫ ሰጠ። ትንሣኤ ሰባ እንደርታ ፓርቲ በደብሪ መቀሌ ሰባ እንደርታ ህዝብ ላይ በታጣቂዎች እና በመቀሌ ፖሊስ የጸጥታ አካላት የደረሰውን ጭፍጨፋ አስመልክቶ መግለጫ ሰጥቷል። ፓርቲው መግለጫውን እንደሚከተለው ገልጿል። በደብሪ መቀሌ 70 እንደርታ ህዝብ ላይ የደረሰውን ጭፍጨፋ አስመልክቶ መልክቶ ከትንሳኤ 70 እንደርታ ፓርቲ የተሰጠ መግለጫ። የኋላ ቅርነት መገለጫ የሆነው የህወሓት ቡድን በንደርታ ብሎም በትግራይ ምሁራን የዘር ማጥፋት ወንጀል የጀመረው ከ50 ዓመት በፊት ሲሆን ስርዓታዊና ስልታዊ በሆነ መንገድ የህዝቡ ቋንቋ፣ ማንነት፣ ስነ አስተዳደርና ታሪክ በማውደም ለስደት፣ ለልመና እንዲዳረግ የቀረውን በድህነትና በበታችነት ቀንበር አንገቱ እንዲደፋ አድርጓል። ነገር ግን በተፈጥረው ጭቆናን የማይቀበለው ወገናችን ጀግንነትን እንጂ ጭቆናን ከአባቶቹ ያልወረሰ ነው። ታሪኩን ጀግንነቱን ቋንቋውና ማንነቱን በማይመስል በጨቋኝ ህወሃታዊ ትግራዋይነት ስም በጫንቃው ላይ በኃይል ተጭኖበት ስለመጣ ይህንን ኃይልና ቀንበር ለመታገል ቆርጦ ይገኛል። የዚህ ተቀጥያም በሰባ እንደርታ ዞን ህዝብ የመረጣቸውና በምክር ቤት የጸደቁት የወረዳ አስተዳደሮች ራሳቸውን ኮኮር በላይ ብለው በሚጠሩ የህወሃት ቡድን አሽከሮች ቢቆጣጠሯቸውም ህጋዊ አስተዳደሩ ወደ ቢሮ እንዲመለስ እየታገለ ይገኛል። በተጨማሪም በመቀሌ ከተማ ሰባ እንደርታ ሶስት ክፍለ ከተሞች በደቡብ ምስራቅ ዞን አዲ ጉደም፣ ህንጣሎ፣ ስራ አዲ፣ ወጀራት፣ ሳርቲ እና ሳምሬ የሰባ እንደርታ ህዝብ አስተዳደሮች አፍርሶ የተወሰኑትን ለማፍረስ በሙከራ ላይ ይገኛል። የትግራይ ክልል ጊዜያዊ አስተዳደር የሰባ እንደርታ ወረዳ አስተዳደር ቅሬታዎችን በፈታበት በተመሳሳይ መልኩ ሌሎች አስተዳደሮችም እንዲመለሱ የሰባ እንደርታ ፓርቲ ጥሪ ያቀርባል። የእንደርታ ህዝብ ላለፉት 30 ዓመታት መሬቱ መወረሩ ብቻ ሳይበቃ ትላንትና ደብሪ መቀሌ 70 እንደርታ የሚታረስ መሬታቸውን በካሬ 2.30 ሳንቲም በባለ ሀብቶች ተዘርፎ ወደ ፍጹም ድህነት እንዲመለስ ማድረጋቸው ሳያንስ የቀረኝን መሬት አላዘርፍም ያለው ህዝብ ጉንበት 28 2017 ዓ.ም ላይ እያሰቃዩትና እያሰሩት ውለዋል። በአሰቃቂው ጭፍጨፋ አራት ቄሶችን ጨምሮ 22 ሰዎች ከባድ ጉዳት ደርሶባቸው ሆስፒታል ገብተዋል። የሰብአ እንደርታ ፓርቲ ይህንን ተቃውሟቸው ያሰሙ ንጽሃን ዜጎች መታሰራቸውን በጽኑ እያወገዘ ጨፍጫፊዎቹም ተጣርተው ለፍርድ እንዲቀርቡ አስፈላጊውን ሁሉ ያደርጋል። ውድ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ አላግባብ የታሰሩ ዜጎችን በአስቸኳይ እንዲፈቱ፣ የተጎዱትን በቂ ሕክምና እንዲያገኙና ወንጀለኞችን ለህግ ለማቅረብ አስፈላጊውን እርምጃ እንድታደርጉ ጥሪያችንን እናስተላልፋለን። በመጨረሻም ትንሳኤ ሰባ እንደርታ ፓርቲ በወገኖቻችን ላይ በደረሰው ከባድ ጉዳት የተሰማው ጥልቅ ሐዘን እየገለጸ ፈጣን ምህረትን ይመኛል ሲል ፓርቲው በሰጠው መግለጫ አስታውቋል። የእስራኤል ጦር ባለፉት 24 ሰዓታት 66 ፍልስጤማውያንን በጋዛ ሰርጥ በአየር ድብደባ ገድሏል ተባለ። በጋዛ ሰርጥ በቀጠለው የእስራኤል የአየር ጥቃት የሞቱት ሰዎች ቁጥር 66 ደርሷል። የእስራኤል ጦር በአስር ሺዎች የሚቆጠሩ ፊሊስጤማውያን በሰሜን ጋዛ የሚገኘው ቤታቸውን ለቀው እንዲወጡ አዲስ ትዕዛዝ የሰጠ ሲሆን የጋዛ ከተማ ሰፈሮችና የጃባሊያ ካምፕን ጨምሮ መሆኑን ዋፋ የዜና አገልግሎት ዘግቧል። እስራኤላውያን በጋዛ ከተማ ሳብራ ላይ ባደረሱት ጥቃት ቢያንስ 15 ሰዎች ሲገደሉ 50 ሰዎች ቆስለዋል። ክስተቱን እንደ ሙሉ እልቂት በማለት የጋዛ የሲቪል መከላከያ ገልጸዋል። የእስራኤል ጦር በራፋ አቅራቢያ በምትገኘው አል አካዋህ በሚገኝ የእርዳታ ቦታ ጠገብ ሲጠባበቁ የነበሩ ቢያንስ 8 ፊልስጤማውያንን የገደለ ሲሆን የጋዛ የሰብአዊ ፋውንዴሽን ስራ ከጀመረ ወዲህ የተገደሉት ሰዎች ቁጥር 118 አድርሶታል። የእስራኤል ጦር በፈረንጆቹ ጥቅምት ሰባት ቀን 2023 በጋዛ በምርኮ የተያዘውን የታይላንድ ዜግነት ያለውን ናታ ፖንጋ ፒንታ አስከሬን ማግኘቱን አስታውቋል። እስካሁን ድረስ እስራኤል በጋዛ ላይ ባካሄደችው ጦርነት ቢያንስ 54772 ፍልስጤማውያን ሲገደሉ 125834 ሰዎች ቆስለዋል ሲል የጋዛ የጤና ሚኒስቴር አስታውቋል። እንደ ኤሮፓያን አቆጣጠር በጥቅምት 7 ቀን 2023 በሃማስ መሪነት በተፈጸመው ጥቃት እስራኤል 1139 ሰዎች የተገደሉ ሲሆን ከ200 በላይ የሚሆኑት ደግሞ በምርኮ ተወስደዋል ሰሜን ኮሪያ የኢንተርኔት መቆራረጥ ገጠማት በተፈጠረው የኢንተርኔት መስተጓጎል ምክንያት የውጭ ጉዳይ ሚኒስቴር ዌብሳይትና የብሔራዊ ሚዲያ ድረገጽ ከአገልግሎት ውጭ መሆናቸው ተገልጿል ክስተቱ ከውጭ ከተቃጣይ ሳይበር ጥቃት ጋር የተያያዘ ስለመሆኑም አለመሆኑም የታወቀ ነገር የለም ተብሏል። የዩክሬን የድርድር ልዑካን አባላት ልውውጥ በሚደረግበት ቦታ አልተገኙም ሲሉ የሩሲያ ልዑካን ቡድን ገለጹ። ሩሲያ ዩክሬን የቆሰሉ ወታደሮችን የመቀበል ፍላጎት የላትም ስትል ገልጻለች። ሩሲያና ዩክሬን በቱርክ በነበራቸው ሁለተኛ ዙር ውይይት የቆሰሉ የተጎዱ እስረኞችን ለመለዋወጥ ተስማምቷል። በስምምነቱ መሰረት ሩሲያ 6000 የዩክሬን ወታደሮችን ለማስረከብ የተዘጋጀች ቢሆንም ዩክሬን አልተገኘችም ተብሏል። ሁለቱ ሀገራት በመጀመሪያ ዙር በነበራቸው ስምምነት አንድ ሺህ የጦር እስረኞችን ተለዋውጠዋል። እንዲህ ዓለም ረጅሙን የባቡር ድልድይ አስመረቀች። የህንዱ ጠቅላይ ሚኒስተር ናሬንድራ ሞዲ የዓለማችንን ረጅሙን የባቡር ድልድይ መርቀው ከፍተዋል። 359 ሜትር የሚረዝመውና በቻናብ ወንዝ ላይ የተገነባው ይህ ግዙፍ ድልድይ የካሽሚር ግዛትን ከተቀረው የህንድ ክፍል በባቡር የሚያገናኝ ነው ተብሎለታል። የድልድዩ ርዝመት ከፈረንሳዩ ኤፍል ታወር በ35 ሜትር የሚበልጥ እንደሆነም ተገልጿል። ለግንባታው 5.1 ቢሊዮን ዶላር የወጣበት ይህ ፕሮጀክት አጠቃላይ የባቡር መስመሩ ከ272 ኪሎ ሜትር የሚረዝም እንደሆነ ተገልጿል። በተራራማው የካሽሚር ግዛቶች ውስጥ ያለው አስቸጋሪ የመሬት አቀማመጥ ለትራንስፖርት አገልግሎት የማይመችና አስቸጋሪ ቢሆንም እንደሰራችው ይህ በአይነቱ ልዩ የሆነ ድልድይ እና የባቡር መስመር በአካባቢው ያለውን የትራንስፖርት ችግር የሚፈታ ነው ሲል የዘገበው ኢንዲፔንደንት ነው። ኢራን ዜጎቿ ወደ አሜሪካ እንዳይጓዙ ከተጣለው እገዳ ጀርባ ያለውን ዘረኝነት አወገዘች። ኢራን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዜጎቿ እና በበርካታ ሀገራት ላይ የወሰዱትን የጉዞ እገዳ ዘረኝነትና በኢራናውያንና በእምነት ላይ ያለውን ስር የሰደደ ጥላቻ የሚያሳይ ነው በማለት ነቅፋለች። ትራምፕ በዚህ ሳምንት መጀመሪያ ላይ በርካታ የአፍሪካና የመካከለኛው ምስራቅ ሀገራትን ጨምሮ ከ19 ሀገራት የሚመጡ ተጓዦችን የሚያግድና የሚገድብ የስራ አስፈጻሚ ትእዛዝ ፈርመዋል። ሰኞ ዕለት ተግባራዊ የሚሆነው ይህ ፖሊሲ ትራምፕ ከዚህ ቀደም ከ2017 እስከ 2021 በነበረው የመጀመሪያ ስልጣን ዘመናቸው የወሰዱትን እርምጃ የሚደግም ነው። በአስፈጻሚው ትእዛዝ ትራምፕ የዩናይትድ ስቴትስን ብሔራዊ ደህንነት ለመጠበቅ እርምጃ መውሰድ አለበት ብለዋል። በውጭ ሀገር ለሚገኙ ኢራናውያን የኢራን የውጭ ጉዳይ ሚኒስቴር ዲፓርትመንት ኃላፊ የሆኑት አሊ ሬዛ ሃሺሚ ራጃ እንደተናገሩት ውሳኔው በአሜሪካ ፖሊሲ አውጪዎች መካከል ያለውን የዘረኝነት አስተሳሰብና የበላይነትን ያሳያል ብለዋል። ይህ እገዳ ከኢራን፣ አፍጋኒስታን፣ ማያንማር፣ ቻድ፣ ከኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ሊቢያ ሶማሊያ፣ ሱዳን፣ እና የመን የሚገኙ ዜጎችን ያጠቃልላል። ከሰባት ሌሎች ሀገራት የሚመጡ ተጓዦች ላይም የተወሰነ እገዳ ተጥሏል። ሃሺሚ ራጃ ፖሊሲው ዓለም አቀፍ የህግ ደንቦችን የሚጥስና በሚሊዮኖች የሚቆጠሩ ሰዎችን ዜግነታቸውን ወይም እምነትን መሰረት በማድረግ የመጓዝ መሰረታዊ መብታቸውን የሚነፍግ መሆኑን ተችተዋል። ለእገዳው የአሜሪካ መንግስት ዓለም አቀፍ ኃላፊነትን እንደሚወስድ ተናግረዋል የተከበራችሁ የሶለዳ ሚዲያ አርማ ተመልካቾቻችን ለዕለተ እሁድ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር